ክብር ለኢየሱስ ለጌታችን ለመድኃኒታችን ይሁን። በዛሬው ዕለት የምንመለከተው እንግዲህ እግዚአብሔር አምላክ በሰጠን እድልና ዘመን የምህረትና የቅርታ ጊዜ እሱን ቃሉን እንድናይ ፈቃዱ ሆኗል። የጌታ ስም ለዘላለም ይባረክ። በዓለም ዙሪያ ያላችሁ ቅዱሳኖች የምትመለከቱ ይህ አገልግሎት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ እያረጋችሁ ሼር አድርጓቸው። ለሌሎችም እግዚአብሔር በተለያየ ጊዜ የሚሰጠን አጋጣሚዎችን እነዚህን ጌታ የሰጠንን ጊዜዎች እንጠቀምባቸዋለን፣ እንባረክባቸዋለን። እግዚአብሔር የተመሰገነ የተባረከ ይሁን። ክርስቲያናዊ ጋብቻና አማኝ በሚል ተከታታይ ትምህርቶችን ስንሰጣችሁ በነዚህ ትምህርቶች ውስጥ እግዚአብሔር አምላክ ጥልቅ የሆነና መልካም የሆነን ነገር ለብዙዎቻችሁ እንደሚያካፈል እርግጠኞች ነን። ክርስቲያናዊ ጋብቻ እንደገና አማኝ አለ አማኝና ክርስቲያናዊ ጋብቻን አማኞች አማኝ አንድ አማኝ በክርስቲያናዊ ጋብቻ ውስጥ ምን ይጠበቅበታል የሚል ሰፊ ቶፒክ አለ። ዛሬ የምንመለከተው እንግዲህ እንደ መግቢያ ነው። መግቢያው ምንድን ነው? ጋብቻ የእግዚአብሔር የእግዚአብሔር እቅድ የእግዚአብሔር አጀንዳ ነው። በምድር ያለ የእግዚአብሔር እቅድና አጀንዳ ነው። ጋብቻ በሰማይ የለም። ጋብቻ በሰማይ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ሲሄዱ እንደ መላእክት ይሆናሉ ይላል። የመላእክት ኑሮ የምንጀምረው ጀምረው በመንግሥተ ሰማያት ነው። በምድር ስጋዊ ነን፣ ብዙ የሚከብደን አለ። እንደ መላእክት የምንኖረው ግን በዛ በሚመጣው ዓለም ነው። ጋብቻ በዛ የለም። ስንመለከት እጮኝነት የጋብቻ መንገድ ነው እንጂ ጋብቻ አይደለም እጮኝነት በጮኝነት ውስጥ ያላችሁ ሰዎች ተጋባችሁ ማለት አይደለም፣ ግን የጋብቻው መንገዱን ይዛችሁታል። ከጾታ አኳያ ስንመለከት ወንድ የክርስቶስ ምሳሌ ነው፣ ሴት የቤተ ክርስቲያን ምሳሌ ናት። የማይታወቅ ጾታ የማይታወቅ ጾታ ሌላ አይነት የሚባል ጾታ የለም። ሴት ኤንድ ወንድ በቃ ሴትና ወንድ የሚባል ነው ጾታ ያለው። ሌላ አይነት ጾታ የለም። ጋብቻ በሁለት ሰዎች ጥምረት ወይም በሁለት ተቃራኒ ጾታ ጥምረት የወንድና የሴት ግንኙነት ማለት ነው። ህብረት፣ አንድነት ማለት ነው እንጂ ጋብቻ በተመሳሳይ የሚባል ጉዳይና ነገር የለም። በመጽሐፍ ቅዱስ ውስጥ እጮኝነት ጋብቻ አይደለም፣ የጋብቻ ግን ትልቁ መንገድ ነው። ፍቺ መቼም ቢሆን በየትኛውም ጉዳይ ቢሆን በእግዚአብሔር ቃል ላይ አይደገፍም። እግዚአብሔር አይደግፈውም። ፈጣሪ ከመጀመሪያም አልደገፈውም፣ አሁንም አይደግፈውም። በአዲስ ኪዳንም በብሉ ኪዳንም ፍቺ አይደገፍም። ለፍቺ ዋና መፍትሄ ምንድን ነው? ፍቺ በእግዚአብሔር ቃል አይደገፍም ካለ ለፍቺ ዋና መፍትሄ ምንድን ነው ብላችሁ ከጠየቃችሁ፣ ይቅርታ ነው። በቃ በይቅርታ እንደገና ወደ ፍቅር መመለስ ነው። እንደገና ይቅር መባባል ነው። ይቅር በመባባል ወደ አንድነት መምጣት ነው። ፍቻችሁን የሚያበረታቷችሁ የትኛውም አይነት ሰዎች ከእግዚአብሔር ዘንድ አይደሉም፣ ከጠላት ከአለም ናቸው፣ ከስጋ ናቸው። ፍቺን የሚያበረታታ የትኛውም የትኛውም አካል ከእግዚአብሔር ዘንድ አይደለም። ፍቺ የሚደገፍ አይደለም ሲጀምርም እና ስንመለከት አንዳንድ ጊዜ ፍቺ ሌጋል ፍቺ አለ እና ኢሌጋል ፍቺዎች አሉ ይባላል። ህጋዊ የሆነና ህገወጥ የሆነ ፍቺዎች አሉ፣ ወይም ኢመጽሐፍ ቅዱሳዊ የሆኑ ፍቺዎች አሉ፣ ደግሞ መጽሐፍ ቅዱሳዊ የሆኑ ፍቺዎች አሉ በሚል ኮንሴፕት ውስጥ አንዳንድ ነገሮችን ስንመለከት ፍቺ ኢሌጋል እና ሌጋል አለ በመጽሐፍ ቅዱስ ውስጥ በግልጽ ማየት እንችላለን። አለ ምክንያቱም ሰው በሞት ሲለየን ሌጋል ፍቺ ነው። በቃ አለቀ። ከዛ ወዲያ ያቺ ሴት በባሏ የታሰረች አይደለችም፣ ወይ ያ ሰው በሚስቱ የታሰረ አይደለም። ሞት ለያያቸው ማለት ነው። ሌላው ሰው በዝሙት ምክንያት ሊፋታ ይችላል። ጌታ ኢየሱስ ክርስቶስም ተናግሮታል። ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል ስላለ ማለት ነው። ይሄ ሌጋል የሆነ ፍቺ ነው። ሰው በአመዝ በጥል በመጠላላት ባለመገዛዛት ይፈታል። ይሄ የአመጽ ውጤት ነው፣ የስጋ ውጤት ነው፣ መታረም የሚገባው ፍቺ ነው። ሰው ሌላ ስንመለከት በተለያዩ በውድቀት፣ በድህነት፣ በጉስቁልና መከራን በማጣት ከፍተኛ ድህነት የድህነት አረንቋ ውስጥ በመግባት ፍቺ ይከሰታል። ይህንን ኢኮኖሚካሊ በሆነ ነገር በጸሎት በእርዳታ አቅጣጫ ለባልና ለሚስቶቹ በማሳየት ወደ ትዳራቸው እንዲመለሱ ነው የሚደረገው። መፍትሄው ይሄ ነው፣ በቃ ሌላ ነገር የለውም። እንዲሰሩ ማድረግ ነው፣ የማይሰሩበትን ሜትድ ነው። ሌላው ፍቺ ይሄኛው ሰው በህመም በአደጋ ምክንያት የመራቢያ አካሉን በማጣት በተለያየ ነገር ሰው በምድር ሲኖር የጀመረው እጮኝነት ሊቋረጥ ይገባዋል። እንደገናም ደግሞ በጋብቻ ላይም ቀጣይነት ያለው ጉዞ ላይ ሄዱ ይችላሉ ብዬ አምናለሁ። ምክንያቱም በከፍተኛ ሁኔታ ሕክምናው ተደርጎ የማይመለስ ከሆነ ይህ ከባድ ነው፣ በጣም ከባድ ነው እና። እንደዚህ አይነት ነገሮች የገጠሙን አሉ፣ በተለያየ ጥያቄዎች ውስጥ በዚህ ውስጥ ነው። ስለዚህ በጮኝነት ውስጥ መሆን የሚገባቸው ነገሮች በትክክለኛ ማወቅ አለብን። ጮኝነት ውስጥ በንጽህና እግዚአብሔርን በመፍራት በተያያዙበት እስከ ጋብቻ ቀን ያላቸው በውሳኔ ውስጥ ያለ የጸና ህይወት ነው መሆን ያለበት የክርስቶስና የቤተክርስቲያን ምሳሌ ስለሆነ እንደገና የተለያዩ የሚዘገዩና አለ አግባብ የሚቆዩ እጮኝነቶች አሉ። የውሳኔ እጥረት ያላቸው እነዚህ በጊዜ ተፈተው ወደ ጋብቻ ውስጥ ካልተካተቱ ችግር ሊፈጥሩ ይችላሉ። ሰዎች፣ ተጋቢዎች ችግር ውስጥ ይወድቃሉ። በከፍተኛ ሁኔታ ደግሞ ችግር ውስጥ ከገቡ ያ ትዳር ሊሆንም ሊከሰትም አይችልም። ከፍተኛ ችግር ውስጥ ይገባሉ። ስለዚህ ይህንን እንደ መግቢያ ዛሬ አይተናል። ክብር ለኢየሱስ ይሁን። ዛሬ ወደ ዋናው ትምህርታችን እንሄዳለን በዋናው ትምህርቶቻችን ውስጥ ስንሄድ